በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ ብለን በአስራ ስድስት ቀን የበላየ ሰብ ዋስትና የነፍሱ ዋጋ የድነት ምክንያት ኪዳነ ምህረት ናት። ታሪኩም እመቤታችን ማርያም ከልጇ የምህረት ቃል ኪዳን የተቀበለችበት ቀን ነው። ታሪኩም እንዲህ እመቤታችን ማርያም በልጇ ከመድኃኒታችን ከኢየሱስ ክርስቶስ መቃብረ ስጋ በጎለጎታ ስትጸልይ ልጇ መድኃኒታችን ኢየሱስ ክርስቶስን አይላብ መላእክት አስከትሎ ወረደና እናቴ ማርያም ሆይ በበጎ ስራ ስምሽ ለሚጠራ መታሰቢያሽን ለሚያደርግ ቀዝቃዛ ውሃ ቢሆን በስምሽ ለሰጠ ለሰጠ ዋጋውን በመንግስተ ሰማያት እከፍለዋለሁ። ከተወክፈ ነቢያት በስመ አብይ በስመ ነቢይ አስበ ነቢይ ይነስ፣ ወዘተወክፈ ጻድቅ በስመ ጻድቅ አስበ ጻድቅ ይነስ። በነቢይ ስም ነቢይን የተቀበለ የነብዩን ዋጋ ያገኛል። በጻድቁም ስም የጻድቃንን የጻድቅን የሚቀበል የጻድቁን ዋጋ ይቀበላል እንዳለ ጌታችን በወንጌል። ወንድ ልጁንና ሴት ልጁን በስምሽ ስሙን ለሰየመ ስሙን በመንግስተ ሰማያት እሰይመዋለሁ። በስምሽ የተማጸነውን የተማጸነውን የለመነውን፣ የዘከረውን፣ የመጸወተውን፣ የጸለየውን በአንቺ በእናቴ ስም እቀበለዋለሁ ብሎ የምህረት ቃል ኪዳን ሰጣት። ከዚህ በኋላ ከአእላፍ መላእክት ጋር በምስጋና አርጓል። ወደ ልጇ ወደ ልጇና ወደ ወዳጇ ለአጣን የጸለየችው የምልጃ ጸሎት ዛሬ ኦርቶዶክሳውያን በቋሚ ጸሎትነት ይጠቀሙበታል። ሰኔ ጎለጎታ ከሚባል ከመባል የሚታወቀው ጸሎት ሁለተኛ ቅምር በሚባል አንድ አንድ ሰው ነበር። ስሙም ስሞንን ይባላል። ስሙም አንድ በሚባል ሀገር አንድ ሰው ነበር። ስሙም ስሞን የሚባል በዘመድ የከበረ እግዚአብሔርን የሚፈራ ደግ ሰው ነበረ። እርሱም እንደ አብርሃም እንደ እንግዳ መቀበል ወደደ ከአብርሃምም ቤት ስላሴ አደሩ። አብርሃምም ይስሐቅን ልጁን ለማረድ ጨከነ ሲሉ ሰማና በስራው ሁሉ አብርሃምን መሰለው። ሰይጣኖች ለምቀኝነት አያርፉምና በስላሴ ተመስለው በአንድነት ከቤቱ ሄዱና አሳድረን አሉ። ስሞንም ሶስቱ ሰላሶች መጡልኝ ብሎ ተደስቶ ግቡ አላቸው። ሰይጣንም እንደ ሶስቱ ለመምሰል እያዘልህ አግባን፣ አሉት ስሞንም ስሞንም አንደኛውን አዝሎ አገባው። ሁለቱ ቁጭ ብለው ቀሩ። ሶስት ጊዜም ተመላልሶ አስገባቸው። አብርሃምም አብን አዝሎ ቢያገባው ወልድና መንፈስ ቅዱስ ገብተው ተኝተው ነበር። ስሞን ግን ሶስቱን ሁሉ ተሸክሞ አስገባቸው ሰይጣን ናቸውና እንደ ስላሴ መሆን አይችሉምና። ስምዖንም ካስገባቸው በኋላ ምን ላድርግላችሁ አላቸው። ልጅህን እረድልን አሉት። ልጁንም ሊያርድላቸው አቀረበው። እንደ ይስሐቅም ማዳን ግን አልቻሉም፣ ሰይጣን ናቸውና። አርዶም አዘጋጅቶ አቀረበላቸው አንተ ካልቀመስከው ካልቀመስክ አንበላም አሉት። ስሞንም እንቢ እንዳይል ስላሴ ይቀየሙኛል ብሎ ተቀመሰው። ያን ጊዜ ሰይጣን በሰውነቱ ተዋህዶ የሰው ስጋ እንዲበላ አደረገው። ከዚህ በኋላ የሰው ስጋ ብቻ የሚበላ ሆነ። ቤተሰቦቹ ጨርሶ በላቸው የአካባቢውን ሰው ጨርሶ፣ የሚበላውም አጣ። አጠቃላይ ሰባ ስምንት ነፍስ ሰው በላ። የሰውም ፈራውና ሸሸ እህል ከመብላት መጠጥ ከምበላ መሞት ይሻለኛም ብሎ ወደ በረሃ ወረደ አንድ ሰውም በቁስል በቁስል ተበላሽቶ ከመንገድ ተቀምጦ አገኘው አገኘው እንዳይበላው ተጸየፈውና አለፈው ስሞንም ትንሽ ውሃ በኮዳ ይዞ ነበርና አካል ጉዳተኛውም በጻድቃን በሰማይታት ትንሽ ውሃ ስጠኝ አለው የለኝም ጻድቃን ሰማይታት ነው የጻድቃንና የሰማይታትን የሰማይታት ነው አልሰጥም አለው በአብ በወልድ በአብ በወልድ በመንፈስ ቅዱስ ስም አለው አልሰጥም አለው በእመቤታችን በድንግል ማርያም አለው እስኪ ድገም ደግመህ ጥራለኝ አለው። ደግሞ ስለ ወላዲታ አምላክ እመቤታችን ድንግል ማርያም ስጠኝ አለው። ይችስ ታማልደኝ ታማልደኛለች ሲሉ ሰምቻለሁ ብሎ ከእጁ ላይ ቢያደርግለት የእጁ ንቃቃት ጠጥቶት ቀርቷል። ሁለተኛ ቢያደርግለት ጉሮሮውን አንጣጣ አንጣጥቶት ቀርቷል ከዚህ በኋላ የኔም አለቀብኝ ብሎ ሂዷል ስምዖን መባሉ ቀረና ሰው ከበላ በኋላ በላይ ሰብ ተባለ ትርጓሜውም ሰው የሚበላ ማለት ነው የበላውም ሰዎች ቢቆጠሩ ሰባ ስምንት ሆነው ተገኝተዋል። እነዚህን ከበላ በኋላ ከዋሻ ገብቶ ታመመና ሞተ። ነፍሱም በመላእክተ ጽልመት የእኛ ናት፣ መላእክተ ብርሃንም የእኛ ናት እያሉ ወደ ጌታዋ ክርስቶስ ፊት አቀረቧት። ጌታችንም አላውቅሽም አለ። እመቤታችንም ከልጇ ፊት ቆመችና በቀዝቃዛ ውሃ ስምሽን ይጠራ ይማርልሻል ብለህኝ የለምን? በስም የቀዝቃዛ ውሃ ለተጠማ ሰጥቷል፣ አለችው። ጌታችንም ሰባ ስምንት ሰው በልታለች ጻድቃን ሰማይታትን መላእክት እኔን ክዳለች ሰማይትን ክዳለች፣ አትማርም አላት። እመቤታችንም ከስሩ ወድቃ እያለቀሰች ለመነችው። ጌታችንም ሰባ ስምንቱን ነፍሶችና አካል ጉዳተኛው ያጠጣትን ውሃ መዝናቸው መዝናቸው ብሎ ሚካኤልንና ሚካኤልን አዘዘው። በአንድ በኩል ሰባ ስምንቱን ነፍሳት በአንድ በኩል ውሃውን አድርጎው መዘናቸው። ለጊዜው ነፍሳት ከበድ ብለው ታዩ። ያን ጊዜ ማርያም ፈጠን ብላ ለጊዜው ነፍሳት ከበድ ብለው ታዩ። ያን ጊዜ ማርያም ፈጠን ብላ ጥላዋን ጣለችበት ተመልሶ ውሃው ከበድ ብሎ ከበድ ከባድ ሆነ መዘነ ያን ጊዜ እመቤታችን ድንግል ማርያም ልጇን ጌታችን ኢየሱስ ክርስቶስን አመሰግና አመስግና የባላዬ ሰብን ስምዖንን ነፍስ ለመላእክት ሰጠቻቸው እመቤታችንም መላእክትም እያሸበሸቡ ገነት አስገቧት። መላእክተ ጽልመትም አፍረው ተመልሰዋል። ውዶች፣ በዚህ ታሪክ ምን ተማራችሁ? ፈጣሪ አምላክ ኢየሱስ ክርስቶስ እንደዚህ አድርጎ ጠላትን የማይጠላ እንደዚህ ያጠፋን በዚህ መልኩ የሚምር አምላክ ምን ይመስላል እስቲ ይህንን ታሪክ አይታችሁ ሰብስክራይብ ላይክ አድርጉት።